ከዓለም አጠቃላይ ኢኮኖሚ ውስጥ የአስር በመቶን ድርሻ ይወስዳል የቱሪዝም ኢንዱስትሪው። ያላቸውን የቱሪዝም መስህብ በሚገባ የተጠቀሙ ሀገራት ብዙ አትርፈውበታል፣ እያተረፉበትም ይገኛሉ። ከታሪክ እስከ ባህል፣ ከተፈጥሮ እስከ ሰው ሰራሽ የቱሪዝም ሀብቶች ባለቤት የሆነችው ኢትዮጵያ ከዘርፉ እምብዛም ሳትጠቀም ቆይታለች። ዛሬ ላይ ይህ ታሪክ ሆኗል። በተለይም ሀገራዊ ለውጡን ተከትሎ ለዘርፉ ምቹ የሆኑ መሰረተ ልማቶችን በመገንባት ዓለም አቀፍ የጥራት መለኪያዎችን እንዲያሟሉ በማድረግ የዓለምን ትኩረት ለመሳብ እና ተመራጭ ለመሆን በቅታለች። የኢፌዴሪው ጠቅላይ ሚኒስትር አብይ አህመድ 2017-18 ዓ ም የኢትዮጵያን የማንሰራራት ዓመት እንደሚሆን መናገራቸው የሚታወስ ሲሆን ይህን ጅማሮ እያረጋገጡ ከሚገኙ ዘርፎች መካከል የቱሪዝም ኢንዱስትሪው አንዱ ሆኖ ይቀመጣል። በዘንድሮ አመት ቁጥሮች እንደሚያሳዩት በአለም አቀፍ ቱሪስቶች ከ1.3 ሚሊዮን በላይ ጎብኚዎች ኢትዮጵያን ጎብኝተዋል። ይሄ ከኮቪድ በፊት ከነበረው ቁጥር መሻገራችንን ያሳያል። ማገገም ብቻ ሳይሆን ከዛም እየጨመረ መምጣቱን ማለት ነው። በዚሁ በቢሊየን ዶላሮች የሚቆጠሩ ገቢ ማግኘትም ተችሏል። በተለይ በኮንፈረንስ ቱሪዝም ወይም በአጠቃላይ በማይስ ቱሪዝም በምንለው ሁነቶችን በአጠቃላይ በሚያካትተው ላይ የታየው ለውጥ በእርግጥም የማንሰራራት ዘመን መምጣቱን የሚያሳይ ነው። ለአብነትም የቅርብ ጊዜ ሁነቶችን ብናነሳ እንኳ አዲስ አበባ ባስተናገደቻቸው ከ150 ያላነሱ ዓለም አቀፍና አህጉር አቀፍ ሁነቶች አዲስ አበባ የከተሙ እንግዶች ይህንን ፈጣን ለውጥ ሲመሰክሩ ተስተውለዋል። የዓለም የዲፕሎማቲክ ከተማ ከሚባሉ ጥቂት የዓለማችን ከተሞች መካከል አንዷ የሆነችው አዲስ አበባ ከነዋሪዎቿ አልፋ በየቀኑ ለምትቀበላቸው ዓለም አቀፍ እንግዶች ምቹና ሳቢ ሆነ ና አግኝተናታል፣ ይላሉ። ወደ አዲስ አበባ በመጣው ቁጥር ሁሌ አዲስ ነገር አገኛለሁ። በተለይም በዚህ ሁለትና ሶስት ዓመታት ውስጥ በጣም ፈጣን እድገት ነው የማየው። ያለው ለውጥ አስገራሚ ነው። ለዚህ ሀገር አመራር በጣም ዋጋ መስጠት ፈልጋለሁ። ኢትዮጵያ የአፍሪካ ሕብረት መቀመጫ ነች። ስለዚህ ሌሎች የአፍሪካ ሀገራት ይህንን የኢትዮጵያን ልምድ ተግባራዊ ማድረግ ይኖርባቸዋል።

ለመጀመሪያ ጊዜ ወደ አዲስ አበባ ስመጣ እና አሁን ያለው ለውጥ ፍጹም የሚለያይ ነው። በመሰረተ ልማቶች አካባቢ ያለው ለውጥ በጣም የሚደነቅ ነው። በተለይ የመንገድ መሰረተ ልማቶች ሳቢና በጣም ውብ ናቸው። ለምሳሌ የአንድነት ፓርክን ብንመለከት ድሮ ይህ ቦታ በጣም ቆሻሻ ነበር። አሁን ፍጹም ዘመናዊ ፓርክ ሆኖ ነው ያለው። ኢትዮጵያ አሁን ባለችበት ሁኔታ ብትቀጥል የወደፊት ተስፋዋ በጣም ጥልቅ ነው። ኢትዮጵያ አዛ ካንትሪ ሃዝ ሳምብራይት ፊቸር። ኢትዮጵያ የቱሪዝም ኢንዱስትሪውን ከአምስቱ የኢኮኖሚ ምሰሶች ውስጥ አንዱ አድርጋ ትኩረት ስትሰጠው ከቃል ባለፈ በተግባር ስታከናውንም አይተው በተገረሙ እንግዶች ብቻ ሳይሆን በዓለም አቀፍ የመገናኛ ብዙሃንም እየተነገረላት ነው። ዓለም አቀፉ ብሉምበርግ የዜና አውታር ኢትዮጵያን በቱሪዝም ዘርፍ ያሳየችውን እድገት እያጣቀሰ ሲዘግብ ከፍተኛ መነቃቃት እየተስተዋለበት ሲል ያስቀምጣል። ትራቭል ኤንድ ቱር ወርልድ በምጻር ቃሉ ቲቲደብሊዩ በበኩሉ ኢትዮጵያ ለቱሪዝም ከሰጠችው ልዩ ትኩረት ባሻገር ባደረገችው የፖሊሲ ለውጥ ዘርፉ የቱሪስቶችን ቀልብ ለመሳብ መብቃቱን ያትታል። ዘገባው ይቀጥልና አገሪቱ በርካታ በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ የተመዘገቡ ቅርሶች ባለቤት መሆኗን በመጥቀስ እነዚህ ቅርሶች ለቱሪስቱ ምቹና ሳቢ እንዲሆኑ አድርጎ ለማዘመን በተሰሩ ስራዎች ይህንን ከማሳካት አልፎ ኢኮኖሚውን እያስወነጨፈ መሆኑን በማስረጃ በማስደገፍ ያስቀምጣል። ጥንታዊው የጀጎል ግንብ በሰሜን ተራሮች ቅርብር ርቀት ላይ የሚገኘው የጎርጎራ ሐይቅ የቅዱስ ላሊበላ ውቅር አብያተ ክርስቲያናት እንዲሁም ለቱሪስት ስበት ምቹ መደላደልን እየፈጠረ የሚገኘው የአዲስ አበባው ዓለም አቀፍ አየር ማረፊያ በዘገባው ውስጥ የተጠቀሱ የኢትዮጵያ የለውጥ ዓመታት የስኬት ማሳያዎች ናቸው። ይህ በኢትዮጵያ የተጀመረው የራስን ሀብት በአግባቡ መጠቀም ወደ ሌሎች የአፍሪካ ሀገራት እንዲስፋፋ ይጠበቃል። የወደፊት ተስፋችን በእኛ እጅ ነው ያለው። ህልማችን አመራር ወይም ፕሬዚዳንት መሆን አይደለም መሆን ያለበት። አመራርነት ማለት በእጃችን ያለውን የራሳችንን ወደ ልማት መቀየርና ሀገርን መጥቀም ነው። እጅግ በጣም ውብ ሀገር ነው ያለው፣ በጣም የሚደንቅ ማንነት ነው ያለ። ያንን በአግባቡ መረዳት እንድንችል በቦታው ሄዶ መመልከት፣ ከማህበረሰባችን ጋር መተሳሰር ይገባል። ያንን ሁሉም ሰው በተቻለው አቅም ከተማሪ ጀምሮ በተለያየ ስራ ላይ ያለው ባለው አቅም ጉዞን ጉብኝትን እንደ ባህል እንዲያየው ጥሪ ማቅረብ እፈልጋለሁ። ከዛ ባሻገር ሁሉም ሰው ደግሞ ኢትዮጵያን በልኳ ማሳየት እንዲችል ይሄንን እኛ የምንኮራበትን ማንነታችንን ዓለም ደግሞ እንዲያየው ማድረግ እንዲችል ያገኘነውን አጋጣሚ በሙሉ እንድንጠቀም የኢትዮጵያ አምባሳደሮች ሆነን አለም ፊት እንድንቆም በዚሁ ጥሬን ማቅረብ እፈልጋለሁ። ቲቪ ብሪክስ በበኩሉ አዲስ አበባ እያስተናገደቻቸው ያሉ ዓለም አቀፍ ኮንፈረንሶች፣ ኤግዚቢሽኖች እና ሌሎች ሁነቶች ለዘርፉ ማደግና ስኬት አንዱ መሰረት መሆኑን አስቀምጧል።